ዳኒ ማታ ደግሞ ካሌብ ንስ ትስተኛለሽ ቁጭ ብለኝ እራሱ ውጫ ሹጭ አልኩሽ እኮ ትንሽ ብቻ ታገሺ ከዚህም በኋላ ምንም ማጣው ነገር የለም እሺ ቆይ መሄጃ አጥቼ ይመስልሻል እንደዚህ የተቀመጥኩት አልሽ እንጂ ዳኒ ከባድ ሁኔታ ላይ ነኝ ያለሁት ቢያንስ እንኳን እስኪ አንተ ተረዳኝ ያችንም ገረድ አረጋጋለኝ እስቲ ትሁት በይ ትወደፋለህ እንዴ ማን ይጠላታል ምን አሁን ሆኖ ልብሷን አዘጋጅላት ለምንድን ልትሄጂ ወዴት? ወደ ፈለግሽበት። ሚስትህ እኮ ነኝ። አረ ነሽ እንዴ እረስቸው። ምን እንበል? ቤት ሳላገኝ አልወጣ። አንቺ ምን አገባሽ እዚህ ቤት። ቤት እስከምታገኝ ከሆነ የምትቆይ የቤቱ ስራ እየሰራሽ ምን? ይሄን ሽማግሌ ነፍሱን ካላጠፋሁት ውሻ ብለጥራል። አረ ስለፈጠረሽ ሴትዮ፣ ቢያንስ እንኳን ከዚህ መከራ ውጭ ምንም ነገር ከዚህም በኋላ አላጣም። እኔም ብቻ ትተሽን ከከተማው ተሽ ትዝናኝ። የሆነ ጂኒ ማይዘሽ ነው የመጣሽው። እንደነሱ ይሁን ግን ነገ ጠዋት ቁርስ እንዳሰረ ካልሰራችና ከራበሽ ለራስ ሰርተሽ ብዬሽ። ትሁት እረፍት ላይ ነች። አንቺ እኮ ነሽ ምግብ መስራት ያለብሽ። ምን እኛ ቁርሳችንን አልበላን። ለትሁትም ቢሆን ቁርስ አሰርላት። ካሌ ምንም ቢሆን እኮ ሚስት ነኝ። አረ ነሽ እንዴ? ቀለኝ። ህግ ካፈረሽ ህግ አፈርሳለሁ። ይን ሰውዬ ይግነገለው አለ ወይ? ምንድነው የምትዋለው? ዘንድሮ እንግዲህ ያለኝ አዎ፣ አንቺ ጋር እንደዛ ታደርጋለች ብለህ ነው? አዎ፣ እኔ አልታይ ብሎኝ እንጂ እዚው አጠገብ ያለኝ ትምስል። በቃ እናንተ ተጫወቱ። የምን እጣ? ሶስት እጣ አስቀምጣለሁ። ሁለቱ ያንተ ነው፣ አንዱ ደግሞ የለውም። ቴና የሰማችውን ነገር ማመና አቃታት እውነቱን ስታቅ ወደ ኋላ ፌን ትሰራች። እውነት በህልሜ መሆን አለበት ይሄ። የተደረግኩትን እኔ ቲና ጀግናይቱ እኔ መሆን የለበትም። ይሄ ውሸት ነው። ተነሱና ከቤቴ ውጡልኝ አለች። ዳንኤል በጭንቀትና በውጥረት ይገኛል። ብር አገኛለሁ ብሎ ወረቀቶችን ሁለቱ ያለው ነው አንዱ የሌለው ነው ሲባል ልቡ ሰፍ ብሎ የትኛውን ላንሳ ይሄን ይሄኛውን፣ እያለ ልቡ ሻቀለበት፣ አንዱን ላንሳው አንዱን እያለ ነበር። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ ክፍል 31 ተለቀቀ። ወደ ክፍል 30 ስንመለስ እንግዲህ የቤቷ ባለቤት የሆነችው ኪና ሻንጣቸውን በማዘገጃጀት ንውጡልኝ ብላ ነበረ። ያለቀው ሲያክል ሻንጣቸውን ቁጭ አርጋ ተነሱ ውጡ ብላ ነበር። ሲጨፍር የነበረችው ይህንን የሰሙት እንግድህ እዚህ ጋር ነበር። ደንክተው ፀጥ ብለው እሷ ልትወጣ ነው ሻንጣዋን እያዘጋጀ ሲሉ የራሷቸውን ልብስ የትሁትን የባባን ማነች ይህ ባለቤቷ ካሌብን አድርጋ ነበረ አዘጋጅታ ያመጣቸው። እሰው የሰማችውን ነገር ማመን አቃታት። ሽማግሌው ትልቅ ድራማ ተጫወተባት! እሷም ውጭ ሰብ የሚላት ጊዜ ይሄ ወረቀት ነው ትክክለኛ ፋይሎ፣ አንቺ ግን ስላየውሽ በፍጹም አይደለችም። እባክህን ይህን ሰውዬ አባትህን አስወጣልኝ እያለች ነበረ። ደግሞ ይህንን ማፈራ ማፈራ አቅቷታል በዚህም የተነሳገደ አሁን ላይ እያበደች እየሰከረች ወደ መኝታዋ ክላሷ ሄደች ፋይሉ ኦሪጂናል ፋይሉ ይሄ ነው አንቺ ያልሺው ፋይሉ ፌክ ነው ሲላት በፍጹም ሊሆን አይችልም በፍጹም በማለት ኦ ኦሪ ይሄ መሆን የለበትም እኔ ቲና እንዴት ዳንዬላ አገባ ካሊብና ከራሱ ሽማግሌውን ከቤት ላስወጣ እያለች የምትደደው ቲና አሁን ላይ የሰማችሁን ነገር ስሰማ ማመን አቅቷ፣ አታመመች ክላሷም ሂዳ በቃ በቁሜ ወደኩኝ፣ ያዘኝ፣ ገድፈይ መሞቴ ነው እያለች ዳኒ ፊት ሆኖም እኮ ተረጋጊ ብዬሻለሁ። አንተም ይሄን ታቅ ነበር ለምን አልነገርከኝም? አለች ሁሉ ነገር ካለቀለት በኋላ እባክህን ውሃ ስጠኝ ልቤ ፈነዳ ልቤ ተቃጠለ፣ አለች ቲና። ልቧ በሰው ገንዘብ የተደሰተውና የሰው ቤት ሎርስ ነው። ከሰው ቤት ራሱ ወንድሜ ነው ብላ ዳንኤልን ያገባ ማን ነው ያፈቀረችው። እሱንም ጋር በሽማግሌው ቤት ሸበርቻቻልሉ ነበር፣ ግን አልተሳካም። በጣም ያሳዝናል። ሀሳብ ዜሮ ሆነ። ባይ ዘ ወይ እዚህ ጋር አንዳንድ ቁም ነገር ስንናገር በጣም አስተማሪ ነው። ያኔ ምን ተማራችሁበት ብትሉ አንዳንድ ዚግ ቦታ ላይ ዳንኤልንና ቲናን ስታዩ በሰው ገንዘብ አንዳንዶቹ ሰው የሰራውን የሰው ገንዘብ ለመቀማት ሌሎችን ቀምተው ውጭ ጥላሉ። ሰርቀዋቸው እነሱ ባለፉበት የሰው ላበሰሩበት በእነሱ ጊዜያዊ ኑሯቸውን የሚኖሩ ብዙ ሌቦች አሉ፣ በሀገራችን ላይ ማለት ነው። ሶ አሁን ሽማግሌው እንግዲህ በሽማግሌው በለፋበት የሽማግሌውን ቤት የኔ ነው ብላ እነሱን ከቤት አስወጥታ እሷ ዘናፈት አልትል ነበረ። አይ ነው አልተስተካከለም ማለት ነው። ምንም አልሆነ ነው። እና እንግዲህ ወደዛ ስንመጣ ይሄ እንትን አስተማሪ ነው። ሁለተኛ እንግዲህ ቲና ይሄን የሰማችው በቁማ አበደች። ቶሎ ሽማግሌውም ከዚህ ቤት እንድትወጣ ምክንያቱም እሱን ፈትችሻለሁ ብሏታል። ውጭ እያተባለች ነው እሷም እዛ ሆና እስካሁን አለች እንዴ? ውጭ ቀጥታ ተብላለች ሽማግሌውም ብሏታል። ካሌብም አይኗን ማየት አይፈልግም እና ውጭ ተብላለች አለች ብያለ ነበር። ከውጭ ሲመጡ አልጋው ላይ ቁጭ ብላ ዳኒ እይመጣል ሙሽራ መስላ ተቀምጣ ካሌብስ በሚላ ሰዓት ዳንኤልም እንግዲህ ከእሷ ጎን ቁጭ ብሎ እንግዲህ ዳኒ ማን ነው ካሌብስ ካሊብስ ካሌብ እዚህ አላደረን እያለ ነበር። ፊቱንም እኮ ተይ ብዬሽ ነበረ እያላት ነበር። አንተም ታውቅ ነበር እጠረጥር ነበር ይላታል። በዚህ ጊዜ እንግዲህ እሷም ይሄንን እያለች ጭንቅላቷን ስላመማት ጭንቅላቷን ጠግነዋለች። እሱም የለም ቤት ውስጥ የሉም እያላት ነበረ እንግዲህ ዳንኤል አራት ሚኒል ብር አገኛለሁ እያለው አሁንም ተስፋ አለው ከቤቱ ነበረ። ከቤቱ ተስፋ ቆረጠ። ከብሩማ ማግኘት አለብኝ፣ ማናት ዲናና ግብቼ እሷ ጋራ እንትን ማለት አለብኝ እያለ እያሰበ ነው። ምንም ሲል ወደ ማነች ትሁት ጋር ሄዷል። ትሁት ጋር ሄዶ እንግዲህ አየሽ፣ አደለ እንግዲህ የተፈጠረውን ሁሉ አየሽው። ምን እንትን አለው ብለሽ ነው እያለ ነበር ግን እኔ በዛህ አይነት አባዬ ብሩን እኔ ምንድነው መለየ ሲል፣ የው የተባልከውን መጠበቅ ነው አለ። ካልሰጠኝስ፣ እኔንስ እንደሷ ቢያደርገኝ ሲል፣ ካልሰጠህም አልሰጣህም ማለት ነው። እንደውም ትሰራለህ አለ። እንዴት ነው ሰርቼ? እንደውም የሰው ገንዘብ እኮ ምንም ነገር እንትን አይልም እያለውን ነበር ያኔ ኤል በውጥረትና በጭንቀት የሚገኘ ሁሉንም ነገር ቲና ማነች ትሁቴ እየመከረችውም ትምህርት እየሰጠችው፣ አንተ እኮ እንደ ልጅ ነህ፣ ዝጋ ጭንቀት እንትን ከምትል ለምን አልሰርተህ ራስህን እንትን አትልም? እንደውም በዚህ ሰራ ነው ሚስት ትክክል ለአንተ አትገባም እያለችው፣ እሱን ትክክል ነው እቀበላለሁ እያለ ነበረ። ምክንያቱም ይሄን እያለችው ግን ምን ልስራ አንቺ ሴቱ ነች፣ ሰው ቤት ተቀጥረሽም ትሰሪያለሽ፣ እኔ ግን ምን ልስራ እያለ ነበረ። ጭንቅላት ላይ መጀመር ማስመሪያ መስራት አለብህ እያለችው ነበር። እንግዲህ አሁን ላይ በቃ ቲናም ማነች ትሁት ወደ ቲና ጋር ትሄዳለህ። የት ልትሄጂ ነው ብላ ውሽምህን ይኔንድ ውሽምህን ልጠይቅ የምትፈልገው ነገር ካለ እያለች ነበረ። እንደዚህ ጊዜ እንግዲህ ውሽማዋ ጋም ስትሄድ ከቲና ጋር ቲና እንግዲህ አብዳለች፣ አብዳለች፣ ራሷን ጥላለች። ከውቴ ወደ ቲና ጋር በመሄድ ቁስል ልድም ታደረገቻት። ትናንትና ሻንጣሽን ሻንጣቸውን አዘጋጅት ብለሽ እንትን ስትይ እኔን እኮ የተውሽኝና እና የረሳሽኝ አብሬሽ የተስማማል መስሎ ነበር። ነገር ግን እንትን አላልሽም። በቃ ተሸንፍ ያለው አሸንፈሽኛል፣ ትውታ እንጂ ጀግና ነሽ እያለ ነበረ። ቢሆንም ይሄን እያለቻት እንግድ ካሁን በኋላ እያለኝ ነበረ አሁን ምንድን ፈልገሽ ነው ውጭ ልኝ ስትል፣ አይ መኝታ ቤቱን አልጋውን ቀይረሽ ጠብቄ ብሎኛል አልጋ ልብሱን ስትላት፣ እሷም እያበደ ሳልሰራልሽ፣ አንቺ እኮ ሴት ነሽ፣ ይሄው አይጥ መስለሽ እኮ ተቀመጥሽ፣ ቀን ቀን ዳንኤልን፣ ማታ ማታ ካሊብ ጋር እያደርሽ ደግሞ እንደዚ ሞት ይሻልሻል ትላታለች። የእዚህ ጊዜ ደግሞ ይፈላል ቴና ከአንቺ እንዳውም ቀለማቀም ቀለማ ምት የሚቀባብዩ ቀለማ ቀለሞችሽ ውድ ናቸው። ትላታለች የዚህ ጊዜ ቴና ታብዳለች። አብዳም ተነስታ ከእንግዲህ ማጣው ነገር የለኝም ባልሰራልሽ እያለች እየፎከረች ወደ ሳሎን ትሄዳለች ማለት ነው። እናም እንግዲህ ወደ ዳኒ ጋር በመሄድ ዳኒ ምንሆንሽ ቢላትም ያች ገረድ እኮ ፍጹም ልትሰማኝ አልቻለም፣ ልታሳብደኝ ነው እያለችው ነበር። በዚህም ጊዜ እንግዲህ ዳንኤል አንች እኮ አንዳንድ ነው፣ ሁሉም ነገር የምትናገረው ነገር ሁሉ ትምህርት አለው። አንቺ ልትሰሚያት ይገባል። እስኪ ገረድ የሚለውን ትተሽ ትሁት እያላት ጥሩ ነገር እንትን ይላታል። አንተ ለእሷ አንተ ልትል ነው እያለኝ ነው፣ አይደለም ግን መሻል አለብሽ። ሁሉንም ነገር እንትን ማለት አለብሽ። እሷ ያለችሽ ትክክል ነው እያላቻት ነበረ እሱም እንግዲህ አሁን ብር ገንዘብ ስለሌለኝ አንተ እንኳን ከጎን የሆነልኝ ስለሌለኝ ነው እንደምትናገረኝ እያለችው ነበር። እሱም እኔማ መሄጃ መቻጣሁና ነበረ እዚህ የተቀመጥኩት መሄጃም አለኝ ነበረ ይላል ማለት ነው። መሄጃ ስትል የት ልትሄድ እያለችው ነበር። ድህ ቴናመ ቁጭ ብላ ሳሎን ብቻዋን ነበረች። ና ማን ነው ሽማግሌውና ካሌቢ ይመጣሉ። እስካሁን አለሽ እያሏት ነበር። አዎ የት እሄዳለሁኝ። ከዚያም ካሌብ በመጥራት ሻንጣዋን አዘጋጅላትና አዘጋጅላት፣ ውጭ ከቤት ተብላ ሻንጣዋን ቶሎ ብላ አመጣችላት። ይህን ስታመጣ እባካችሁ እባካችሁ አታስወጡኝ፣ አሁን ወደ የት ለወርቅ፣ ነው ቤት እስከማገኝ ጠብቁኝ እያለች ነበር። አንቺን የት ነበረ ውጡ ብለሽ እንደዛ ስት አቅራሬ ስትፎክር የነበረው ባባቴ ቤት የአንቺ ቤት አስመስለች ይላት። አዋ አጥፍቻለሁ። አውጥፍቻለሁ ይቅርታ ስትል ያንን ይቅርታሽን እዛው ቀጥለሽ በይ። አላትካልም ማለት ነው። እንግዲህ ያንን ሻንጣ ስታመጣ አንቺ ምን አገባሽ ብላ ከቲና ማንትውት ላይ ትጭኋለኝ ዝም በይኛንን ያልናስያል ነበር። ከተስማማሽ በአንድ ነገር ነው የዚህን ቤት ስራ በሙሉ ምግብም ሁሉንም ነገር እንድትሰሪ በዚህ ከተስማማሽ ነው ስትባል እስከ ቤት እስከምታገኝ ድረስ ከምትፈልጊ ትቀምጫለሽ። ከዛ ውጭ ግን የቤቱንም ስራ እየሰራች ትሁት ምንም ነገር መስራት የለባትም። ትሁት የምትልሽን ነገር ለትሁትም፣ ቁርሷንም ምሳዋንም ለእኛም ለቤታችን እንድትሰጭ እሷ ምንም ነገር አትሰራልሽ ስትባል፣ ይሄን ስሰማ ሽንኩርት መላጥ የማትችለው ቲና አበደች። እኔ እኔ ብላ ጮኸች። አዎ አንቺ ትሰሪያታለሽ። እንዴት እንዴት እንደሚሰራ እየሰራሽ ታቤናለሽ አታል እንግዲህ ኪችን እንዳለች ካሌብ ይመጣና ለትሁቴ ሁሉንም ነገር ይነግራታል። እኔ ሰማችሁ ቴና፣ አንቺ ኪችን ሰራተኛ ነች፣ ማዳምሽ ደግሞ ትሁቴ ናት። የምትልሽን ሁሉ መስራት አለብሽ እየተባለ ነበር እንግዲህ ሁላቸውም ይህን እያለኝ ሳለ ትሁትም ይህን ሲላት ግን ካሌብ ምክንያቱም እሷ ተንኮለኛ ስለሆነ ምግቡስ ላይ ብመርዘው እሱ ያልበላቸውን ምግር አንበላም እኛ ደግሞ ካልሰራችስ፣ ብትለውም እኛ ውጭ በልተ እንመጣለን። ለአንቺ ከራበሽ ማን ነው ሰርተሽ ቤት ካልሰራችልሽ ይላታል። እሺ በማለት እንግዲህ ትሁትም እያልከኝን እሆናለሁ ብላ ትሄዳለች። ትሁቴም እንግዲህ ከጊችን መታሷ ጎንቆች ስትል ይሄ ኮሳሎኑ ኪችን አይደለም ኬችን ሄደች ቁርስ ስሪልኝ ስትል እንዳውም እኔ እርቦኛል ስሪልኝ ትላታለች ህጉን አልሰማሽም የተባለውን አልሰማሽም እኔ አሁን እረፍት ላይ ነኝ ስለዚህ ስሪና ስጭኝ ለእነሱም ሰርተሽ ጠብቂያቸው የተባልሽውን ሰምተሻል ይሄ እኮ የባልና የሚስት ነው አልሽ እንደ እኔ ትሁቴ ማንም አያታለለኝም ታውቂያለሽ እያለቻት ነበረ እኔ ለራሴ ሰርቼ እበላለሁ እነሱ ደግሞ ሲመጡልሽ ሻንጣሽ እየተዘጋጀልሽ ነው ሻንጣሽ የተዘጋጀ ነው ትሄጃለሽ ስትላል ወይኔ ቲና ወይኔ ቲና እንዴት የሷ መጫወቻ ሆናለው። አንበሳ ሲያረጅ ዝንብ መጫወቻ ይሆናል እያለች ፎከረች ማለት ነው። ወይኔ እንግዲህ እሱ እንዳለ ትናንት እንግዲህ ብሩክም ማን ነው ዳንኤልም አሁን ላይ ያለበት ሁኔታ በጣም ጭንቀት ላይ ነው። ዳኒ ጋር ስትወጣ ዳኒ እንግዲህ ከሷ ገንዘብ የሚለቃቅም ነው አሁን ከዛ ምሳ ጋብዘኝ ስትለው እኔ ብሬ የለኝም ምን ትጋብሽኝ? ከሆነ እኔ አምስት ሜለኝ ስትል ሂጂና ቤት ሰርተሽ ቢዬ ሲላት ነበር። እንግዲህ ትሁቴ ለራሷ ሰርታ በልታ፣ ዳንኤል ይመጣና ራበኝ እያለ ነበር። እንግዲህ ድስት ውስጥ ትራፊ ያለል፣ እዛ ሄድና ከራበ እዛ ለልብላ ትለዋለች። ትራፊ ነው የምትበላው ትራፊ ትለዋለች። ዜና ማለት ነው። ይህም ስትለው አዎ እበላለሁ ይልና ሄዶ አምጥቶ እንግዲህ እሱም ይበላል ማለት ነው። ራበኝ ሲል እሷም እሱም ብር የለም፣ ምን ማን ይጋብዛል እንግዲህ። እሱ ነበርቶ እሱም ይጨርሳል ማለት ነው። እሷ ራበኝ እያለች ስትጸየፍ ምን ስትል ማን ሰርቶ ያብላት። እንግዲህ ቲና እያበደች ዳንኤልም በልቶ ጨርሷል ማለት ነው። ከተራፊ በልቶ ከመሞት ብሎ እሱም በልቷል። በዚህም ጊዜ እንግዲህ ኪችን ገብታ ከ ምግብ ልሰራ ኪችን ገባች። ትሁትም ልታያት ለራሷን የምሰራው ልታያት እዛው ቁማለኝ፣ ምክንያቱም ልትመርዘው ስለምትችል ምግቡን በባለፈ ጊዜ መርዛለኝ። ዳንኤል ግን እሷ ጋር እንደነበረ ታየኛለሁ። ይሄን ሽማግሌ ሳልገለው ስትል አንቺ ከመግደል ጋር ዘንድሮም እዛው መግደል ጋ ነሽ እያላት ነበር። ልትሰማ አልቻለችም። አሁን ከዛ ሰርታ በልታ ሲጨርስ እዛው ሲጨራርስ እቃው ዝርግርክ ብሎ ነበረ ና ጠቢ ስትላት በሩ ቁልፍ አድርጋባት ያቁሽሽ መል ያጥብልሽ ነው ወይኒ ግዜ ይሄ ፓርት ማለት ነው። በሩን ቆለፈችባት። ዕቃዋን ማቅበ አጥባ ስትጨርስ በሩን ትከፍትላታለች። ሁቴይት ከፍታል ከፍታላትም ሲጨርስ እንግዲህ ሽማግሌውም ይመጣሉ። ሽማግሌውና ካሌ ሁላቸውም ተሰብስበው ራት ልስራ ብላ ትውቴ ስትነሳ፣ ቁጭ በይ ሽማግሌው እሷ ተስራ ቴና ትባላለች። ቴና ተነስታ እሺ ብላ ተነስታ ትሄዳለች ማለት ነው። ስትነሳ እንግዲህ ዳንኤል፣ አንተ እህት ስለሆነች አይ ከፋህም አይደል ይሉታል። እንደ እንዳውም ስነስርዓትም ትማራለች እያለ ነበር። እሱም ይሄን ሲል የነበረው እናም ዳንኤል እና ዳንኤል እንደዚህ ሲለው ዳንኤልን እየወራ ነበር። ማን ነው ካሌ? ይህን እያወራ ሳለ በህት ስነ ስርዓት ትማራለች ምን እያለ ነበር። መጨረሻ ላይ ግን ምንድን ነው ያለው? እኔ እንደውም ቤት ፈለጋችሁ? ሲለው ቤት እየፈለግን ነው ሲል፣ ለእሷስ እየፈለግኩ ነው ለብቻ ሲል፣ እሷንም እያትሄዳለሁ፣ እህትህስ? እያለ ነበር እያትሄዳለሁ፣ ከእኔ ጋር ጨርሰናል፣ ለአንተ ግን ብትቀመጥም አይከብደኝም፣ ከእሷ ጋር ጨርሻለሁ ሲል እሷ በዚህም አጋጣሚ እንግዲህ ሌላ ፍቅረኛም ሊኖራት ይችላል፣ እንደውም ፍቅረኛዋ እዚህ ያለ ይመስለኛል ሲል ዳኒ የሚገባበት ሲያጣ ተነስቶ እኔ ልሄድ ብሎ ይሄዳል ማለት ነው። በመጨረሻ ሽማግሌው ጋር ይገናኝና ሽማግሌውም እንግዲህ ባያልከውን ቃልህን እያለው ነው፣ እሰጥሃለሁ፣ ቃልህን እጠብቃለሁ፣ ግን ዝም ብዬ አይደለም እሰጥህ። ወረቀቶች ይጠቀለሉና አንደኛው ባዶ አንደኛው ያለው ሶስት ወረቀቶች ከእነዛ ውስጥ እድልህ ታይቶ እድልህ ከወጣ ይሰጥሃል ብሎ ወረቀቱን እያነሳ እዚህ ላይ ያለቀ ባይ ባይ